እንመካከር እንመካከር፣ ምንድነው ነገሩ? እስኪ እንመካከር እንመካከር፣ ይፈታል ችግሩ እንነጋገር በሎ መስማማ ከሩካ ይመጣም እኛን ያስማማ መነጋገር ይቅር መካረሩ ይሻሌለሞ መመካረሩ። ኮሚሽኑ ካለው ሁኔታ አንጻር ያልቸኮለ ደግሞ ያልዘገየ ግን በልክ የሆነ ፍጥነት ሊኖረው ይገባል። ነፃ ሆኖ ሰው ከአስተያየት ከሰጠ እውነት፣ እኔ ከመጀመሪያው ጀምሮ የተሻሻሉ ያሉትን ነገሮች ስመለከት በጣም ኢምፕረስ ያደረገኝ ተቋሙ የምክክር ኮሚሽኑ እራሱ ምን ያክል ነፃ ነው ብዬ ወደ መጠየቅ መጣለሁ። አብቀው በግድ ስላይ ያሉ ሰው አካላት ምናልባት አንድም ይደራደራሉ ይወያያሉ፣ ምክክር ውስጥ ይገባሉ ተብሎ የሚታሰበው በሕዝባዊ ምክክር ውስጥ ይመስለኛል። እነዚህ ሰዎች በሕዝባዊ ምክክር ውስጥ ገብተው ዓላማቸውን ሊያሳፉ ይችላል ወይ? የነዚህ ሰዎች እኮ ግጭት በቀጥታ ከመንግስት ጋር ነው እና የስልጣን ጥያቄ ከሆነ መመካከር ምክክሩ ሳይሆን ሊፈታ የሚችለው ምናልባት ኔጎሼሽኑ ሊሆን አይችልም ወይ? ሁለተኛ በመንግስት በኩልስ ያለውን ዝግጁነት ኮሚሽኑ ምን ያክል ሄዱበታል? ምን ያክል ኮሚትመንት አሳይቷል? መንግስት በዚህ ምክክር መድረክ ውስጥ ቢመጡልን፣ በኔጎሼሽን ቢመጡልን፣ አዎ አብረን መክረን ዘክረን ከነሱ ጋር ያለውን ልዩነታችንን ለመፍታት ዝግጁነት መድረኮች አሉ ብሎስ መንግስት ምን ያክል ተዘጋጅቷል? ምን ያክል ርቀትስ ሄዷል? ወደ ነሱ የሚለውን ነገር ሌላው ማለሳው ነው። እና ከዚህ ጋር በተያያዘ ግን ምናልባት ኮሚሽኑ የሄድበት ርቀት ሳል ወይ ለመጠየቅ ወይም ደግሞ ለማግባባት የሚመለከታቸው ሰው አግኝቶ ጠይቆ የሆኑ ወይ ተሳታፊዎቹ ተመካካሪዎቹ እነማናቸው የሚለው ላይ በደንብ ተለይቷል ወይ የሚለው ነው። አሁን ምን ጥያቄ አሁን በማህበረሰቦች በተለያዩ ማህበረሰቦች መካከል ግጭት አለመግባባት ሲፈጠር ነው ምክክር የሚያስፈልገው መግባባት ለመፍጠር ተብሏል። አሁን ግን እየተሄደበት ያለው እንደሰማሁት እዚህ ጋር በወረዳ መካከል በተለያዩ ማህበረሰብ ክፍሎች ሪሊ ግጭትና ለመግባባት የተፈጠረው በነዛ መካከል ነው ወይ? የኮሚሽኑ ትኩረት ምንጩን ሳንሱር አድርጎ ማከም ነው። ግልጽ ነኝ። ምንጩን ሳንሱር አድርጎ የችግሩን ምንጭ ሳንሱር አድርጎ ማከም ነው ወይስ የምንጩን ፍሬዎች ማከም ነው ወይስ ሁለቱም በተዋህዶ እስካሁን ድረስ ብዙ የማህበረሰብ ክፍሎችን አካተናል ብላቸዋል። ይሄን ያህልስ ጥልቅና ብዙ እንትን የሚያስፈልገው ነው ወይ? ለግጭቶችና ለአለመግባባቶች መንስኤ ናቸው ተብሎ የሚታሰቡት ነገሮች ይሄን ያህል የተሰወሩ ናቸው ወይ? ብሔር ብሔረሰቦች ተወክለዋል ብዬ አስባለሁ። ሀሳቦች ተወክለዋል ወይ? ሀሳቦች ሲነሱ በዛ በተለ ባጠቃላይ ውይይት ላይ ከማህበረሰቡ የሚነሱት ሀሳቦች ወደ አስር ቢበዛ ሀያ ፕሪሲፒቴት ያደርጋሉ። ፕሪሲፒቴት ያደርጋሉ። እነዛ ፕራዮሪታይዝ ማድረጊያ ቱላላችሁ ሆይ ቱላላችሁ ሆይ እነዛ ፕራዮሪታይዝ የሆኑት ነገሮች ለምክር ቤቱ ቀርበው ባይቀበለው፣ መንግስት ባይቀበለው ምን ታደርጋላችሁ? እንዲሳካለት ወይም ተአማኒ የሆነ ስራ እንዲሰራ ወይም ደግሞ ቀቡል እንዲሆን ከተፈለገ አሁን በዚህ ሰዓት ላይ ሊያደርግ የሚችላቸው ምን ምን ነገሮች ናቸው? ጎደለው የተባለው ነገር ለማሟላት ተብሎ ለምሳሌ ኢፍ ፖስብል ፖንግ ን ሪካሊብሬቲንግ ፕሮስ ቱ ኢንክሉድ ኦፖዚሽን ንድ አርምድ ግሩፕስ ይላል። አሁን በዚህ ሰዓት ምንድን ነው እችል ግሩፕሱን ማድረገውን አቁሞ ካ ብሬት አድርጎ እነዚህ ሰዎች ኢንተንሲቭሊ አወያይቱ ማስገባት አይቻልም ወይ? ሁለተኛው ሐሳብ ያቀረቡት ኢንጌጂንግ ኢንተርናሽናል ፓርትነርስ ላይክ የዩ ዩኤን ቱ ሳፖርት ሞር ኢንክሉሲቭ ፍሬምወርክ ዋይል አዳፕቲንግ ቱ ሎካል ሪያሊቲ ል ይህም የተለያዩ ምሁራን በተለያየ መንገድ ሰጀስት ሲያደርጉት የነበረ ነው። ለስኬቱ ሲባል ማለት ነው። ሶስተኛው ኢፍ ፖስብል ዋይ ኖት ኢንተግሬት ዚስ ፕሮሰስ ዊዝ ዘ ናሽናል ትራንዚሽናል ጃስቲስ ኤፈርት በቅርቡ የተጠናቀቀው እና የፖሊሲ ሪከመንዴሽኖች አዘጋጅቶ ለትግበራ እየተዘጋጀ ያለው የሽግግር ፍትህ የሚባለው የሥራ ሂደት ጋር ቢቀናጅ አይሻልም ነበር ወይም የሥራ መደራረብ እና ኦቨርላፒንግ እንትኖች አጋጥመው ነበረ የሚል እንትኖች አሉ ውይይቶች ላይ ሲነሱ እሰማለሁ። በመጨረሻ በአራተኛነት ያነሱት ደግሞ is it possible to enhance transparency in participant and agenda selection፣ በዛሬ አሁን ባለው ሁኔታ ላይ ትራንስፓረንሲውና እንትኑ ለማስተካከል የእርምት እርምጃ መውሰድ ይቻላል ወይም ካልሆነ ስራው አልቆ ሰጀስት የምታደረጉት የምሪከ የምታደረጉት ለመንግስት ቀርቦ ሌላ የመፍትሄ ሳይሆን የብጥብጥ መንስኤ እንዳይሆን ተአማኒነቱ መጉደሉና ቅቡልነቱን ማጣቱ ብቻ ሳይሆን የብጥብጥ መንስኤ ሊሆን የሚችልበት እድልም ይኖራል፣ ይላሉ አንዳንድ ሰዎች። እሱን ለማስቀረት እነዚህ አራት ነጥቦችን ማድረግ ምን ያዳግታል? ጠቅላላ የቀረቡልን ሀሳቦች እንደኔ እንደ ዘመኑን የሚዋጁ እውቀቶች ናቸው እና በጣም አድርገን ነው የምናከብራችሁ። ከተፈቀደ ከታች ከመጨረሻው ብንጀምር፣ አንዳንድ ጊዜ መጀመሪያ መጨረሻ፣ መጨረሻ መጀመሪያ። ያው ሁ ጥሩ ምስል አለ ከትራንስፓረንት እነዚህ የምርምር ውጤቶቹን በተመለከተና አራት ነጥቦች ጸጋ ያገረባቸው አራቱንም ጥያቄዎች አንስተናቸው፣ የሚገርመው ዘንድሮ በአካዴሚክ ዓመት 2024/25 ስምንት ፒኤችዲ ቲሲሶችን ፈትኜ ነበር፤ በሀገር ውስጥና ከሀገር ውጭ አንድ ሁለቱ እንዲሁም እዚህ ባህር ዳር ዩኒቨርሲቲ ናቸው። አንድ ሁለቱ ደግሞ አፍሪካ ወደ ማላዊ አካባቢ እና ሳውዝ አፍሪካ እንደዚህ የኢትዮጵያ ናሽናል ዳያሎግ ወስዶ አናላይዝ ያደረጉ በተለይ ጀርመን የካፈተንኳቸው ውስጥ ከየመን ከቱኒዚያ ጋር በማወዳደር ኢምፒሪካል ዴታ ለማሰባሰብ ሁለቱንም ኳንቲቴቲቭ ኮሊቴቲቭ ዴታ ሰብስቦ አናሊሲስ አካሄዳቸው እንደዛ መጨረሻ ላይ የደረሱበት በጣም ደስ የሚል ኮንክሉሽን እና አኩሪ ነው። ይሄ የማስበው እነዚህ አሁን አራቱ የታዩበትን ጭምር ነው። በጣም የሚገርም ነገር ነው። ቶቢስ ትውስታችን ያሳይተዋል። ትራንስፐረንሲ ኮሚኒኬሽን ችግር አለበት። ሀገራዊ ምክክሩ ይህን በግልጽ ላይ ኮሚሽኖችም ተናግረዋል። ያን የምናደርገው ቅድም ስንል እንደነበረው እውቀት መር መሆን አለበት ምርምር መሆኑ መሆን አለበት። እንዲሁ በግምት የሚነገር በጥላቻም በፍቅር ሳይሆን ታንጅብል በሆነ አቀራረብ መሆን አለበት እና በጣም አስገራሚ ነው። ስለዚህ የስ ትራንስፓረንሲ መኖር አለበት። ገና ፕሮሰሱ ግልጽ ካልሆነ ፕሮዳክቱ ወደ አልታስብ አቅጣጫም እንዳያመራ ጥንቃቄ ማድረጉን በየጊዜው ቀይ ምልክትን የሚሰጥን ነው። ሌላው ቀርቶ ስለዚህም ነው ሁሌ ትራንስፓረንሲ የሚያስፈልገው በጣም እንስማማለን። ትራንዚሽናል ጃስቲስ እና እዚህ ኢንተርናሽናል ኮሚኒቲዎች በተለይ ትራንዚሽናል ጃስቲስ ለምን አንድ ላይ ይቀላቀል? ምናልባት ብዙ ጊዜ ሚዲያ ሊቀርብያለ። ይህን በተመለከተ እንደ ሰላም ጥና ተመራማሪ እንደኔ እንደኔ በማንኛውም ፖስት ኮንፍሊክት ፒስ ቢልዲንግ ፕሮሴስ ላይ ተርሚኔሽን ኦፍ ወይም ደግሞ ፐርማነንት ሴሴሽን ኦፍ ሆስቲሊቲስ ልክ እንዳቆመ የተኩስ አቁም ስምምነት እንደተደረገ የሚቀጥለው ከሶስቱ ደረጃዎች የሚቀጥለው ዲዲአር የምንለው ነው። ዲስአር ማድረግ ነው፣ ዲሞቢላይዝ ማድረግ ነው፣ ሪኢንቴግሬት ማድረግ ነው። ሪኢንቴግሬሽኑ በራሱ እያንዳንዱ ቮሊዩም ነው። በነገራችን ላይ የምናገረው እያንዳንዱ በቮሊዩም ጻፍ። ብዙ ስራዎች ዩኒቨርሲቲ ኦፍ በርሚንግሃም ዲዲአር ዲፓርትመንት አለው እንደ ጥናት ኤስ ኤስ አር ቴሌፎን ራሱን ትልቅ ትና በአጭሩ ቲ ጄ ወይም ትራንዚሽነል ጃስቲስ ከዲዲአር ውስጥ አንዱ ነው። እና ዲዲአር አለ፣ ቀጥሎ መጣው ሲፒኤ ነው ወይም ኮምፕሬንሲቭ ፒስ አግሪመንት ወደ የሚያምረው ወደ ናሽናል ዳያሎግ ነው። ስለዚህ በናሽናል ዳያሎግ ውስጥ ተቃዋሚ ፓርቲዎች ወይም ተወካሪ ፓርቲዎች፣ ሲቪል ሶሳይቲዎች አንድ ላይ ሆነው ትራንዚሽናል ጃስቲስ ከሀገራዊ ምክክር ጋር አብሮ ይሁን ምክንያቱም የምክክሩ ውጤት መሆን ስላለበት የሚል ነበር። በየጊዜው በሚዲያ ሲከራከር ነበረው። እንደ የኮንቴክስቱ ሊለያይ ቢችልም ኢንተርናሽናል ግን ትራንዚሽናል ጃስቲስ ከትራንስፎርማቲቭ ጃስቲስ ከሬስቶሬቲቭ ጃስቲስ ወደ አራት ናቸው። ከነዚህ ጋር እነዚህ በሙሉ የሚመጡት ከምክክሩ በኋላ ነው። ማን ወደ ሂውማን ራይትስ ፍርድ ወይም ማን ወደ ክሪሚናል ጃስቲስ ይቀረብ፣ እነዚህ ሁሉ ውሳኔ የሚተላለፉት ከምክክሩ በኋላ የምል በሳይንስ አስቀድመው። ግን አንዳንድ አገሮች ጎን ለጎን ያካሄዱ አሉ፣ ሳውዝ አፍሪካም ጭምር እዛ የነበርንበት ኢትዮጵያ። ነገር ግን አሁንም ብዙ ምክክሮች አሉና እና ትራንዚሽን ጃስቲስን ሀገራ ምክክር ማገናኘቱ እኛም ከዚህ የተነሳ እንደውም ጠርተናቸው አብረን እንዴት እንስራ የምለውንም በስፋትና በጥልቀት ተነጋግረናል። አሁንም ቢሆን ከዩኤስኤአይዲ ማቆም በኋላ አቆመ እንጂ ስራው የሚቀጥል ነው፣ አላለቀም። ትራንዚሽናል ጃስቲስ ትራንዚሽናሉ ወደ ትራንስፎርሜሽን ካላደረሰ፣ ወደ ሬስቶሬሽን ወይም ወደ ፎርጊቭነስ፣ ወደ ይቅርታ ካላደረሰ፣ ወደ ነበሩበት ስታተስኮ አንድ ካላመጣ ስራው ገና አላለቀም። በፍርድ ቤት የሚቀርቡትን በምህረት የሚያልፉትን እነዚህ በሙሉ በጣም የተወሳሰቡ የተያያዙ ስራዎች አብሮት ያሉ ስለሆኑ ኢንተርናሽናል ኮሚኒቲ በጣም ኢንቮልቭ ያደረግን ነው። በተቻለ በተለይ ሌላው ቀርቶ ቀጥታ ከማንኛውም ሀገር ዛታ ማናገኝ የራሳችን ነፃነት ለመጠበቅ ብለን በዩኤንዲፒ አማካኝነት ነው ያም ኢትዮጵያ ገንዘብ ሚኒስትር ሌሎችም ባሉበት የራሳችን ድምስራሪት ለመጠበቅ እና በተለይ ደግሞ እኛ እናንተ መድረስ የማንችልባቸውን ቦታዎች ዲፕሎማቶች እንዲደርሱ ኢንተርናሽናል ኮሚኒቲ ጋር በቅርበትም እየሰራን እንገኛለን። እሱ እጅግ በጣም መሰረታዊ ሀሳብ ስለሆነ ደጋግሜ ያነሳሁት አርድ ግሩፕስ እንደዚህ ምናልባት ሰምታችሁ አስባለሁ። እዚህም እንደመጣ መጀመሪያ ጊዜ ቅድመ ዳያሎግ ዳያሎግ ለማካሄድ እዚህ ሚዲያዎችም አላችሁ። መጀመሪያ ያነሳነው ምንድን ነው? ወገኖቻችን መጀመሪያ ፍሬሚንግ ቃላት የቃላት ልመና ነበረ። በእኔ በኩል ቅድሞ ልበን ያገኘ ኢትዮጵያ ሆነስ በሰላም ጥናት እያነ ቃል ይፈውሳል ቃል ያድናል ቃል ይገላል ቃል ብዙ ነገር አለው ከቃል የተነሳ ነው ብዙ ነገር የሚሆነውና አጠቃቅማችን ጠላት ጽንፈኛ እነዚህ እነዚህ መልካም ፈቃዳችሁ ቢሆን በየቦታው በየሚዲያም ጭምር እየለመን ነበር ምክንያቱም የእኛ የራሳችን ቅድም እንዳለ ነው ገና መግቢያ ላይ ደማችን ሥጋችን ሆነው ህብረት ቤተሰብ ውስጥ የተፈጠረውን ጤል ከሲቪል ሶሳይቲ መጥቶ ተናግረዋል። አይተዋታነት ታዛብነትም አንዲት እናት እዚህ ባህርዳር በተካሄደው ስብሰባ ላይ ሁለት ወንድ ልጆች እንዳላቸው አንዱ የኢትዮጵያ ሀገር መከላከያ ሰራዊት አባል፣ ሌላው ከአማራ ፋኖ ጋር አብሮ እንዳለ በግልጽ የሚናገረው ምድ የቤተሰብ ጸብ መሆኑን ነው የሚያሳየው። ለዚህ መድኃኒቱ ደግሞ ምክክር የሚያዋጣ መሆኑን ጭምር ነው። ሳይንቲፊካሊ ስንመለከተው ማለት ነው እና በግልጽ አርምድ ግሩፖች አሁን ሴሽን ኦፍ ሆስቲሊቲ እንኳን ኖሮ በአስጨቁ እነዚህም ሰዎች አጀንዳዎቻቸውን በእርግጥ ተጠየቁ። ጥያቄ ያለ እኛ ቀጥተኛ ባልሆኑ መንገዶች ቀጥታም በጣም የምንሞክራቸዋል። ምክንያቱም ያልተጨበጠ ነገር ቅድም ተናግሬያለሁ። እንዲህ ብሎ እንደዚህ እጅግ ለተከበረ ህዝብ መናገር ስለማይቻል ነው። ፊት ለፊት እንዲህ ነው ብዬ መናገር ይችል ነበር። ኢንቮልቭ ያደረኩበት ጉዳይ ስላለ ማለት ነው። በአጭሩ ሙከራዎች እየተደረጉ ነው ያሉት። በየጊዜው ስራችን እየሰራ ነው የምንገኘው እና እጅግ አድርገን። ፀጋይ ከባህርዳር እናመሰግናል። አይሆብ ጥያቄዎቹ ተረጋግተዋል ብዬ አስባለሁ። ሌላው በጣም ሰፋ ያለ ጥያቄ ምናልባት አሁንም ወደ ስድስተኛው ወንድማችን ስመለስ ዓላማው እራሱ ግልጽ አለመሆን፣ የዛሬው ዓላማ ግልጽ ያደረግን መስሎኝ ነበረ። ግን በጣም ደስ የምለኝ በፍልስፍና ሳይንስ ፊሎሶፊ ሳይንስ ላይ ቶሌሬቲንግ አምቢጊዊቲ ቶሌረንስ ኦፍ አምቢጊዊቲ የሚባል ነገር አንዳንዶቹ በጣም ሁሌ መቶ መቶ ግልጽ ላይ ሆኑ ስለሚችሉ ያን ቶሌሬት ካልተደረገ በስተቀር የዚህ ዓላማ ትልቁ ዓላማችን ከእናንተ ግብዓት ማግኘት በዋናነት ከሶስቱ ፒለሮች አንዱ ምክክርን ባህል ማድረግ ስለሆነ ይህንን ባህል ለማድረግ ከእናንተ ጋር ተነጋግረን ከነባባችኋቸው መጽሐፎች፣ ከሰራችኋቸው ጥናቶች ለሀገራዊ ምክክር ይህ ያስፈልጋል የምትሉትን ከእናንተ ለማግኘት ብለን ነበረ የተናገርን። ምናልባት ደጋግሜ ሊሆን ይችላል። ምናልባትም አካዴሚክ አማርኛ ስለሆነ አማርኛም ግልጽ ላይሆን ይችላል። ስለዚህ ጥፋቱን ለራሴ ልውሰደው። እውነት ለመናገር ግልጽ ነው እስካሁን ድረስ የተግባባን ነው ብዬ አስባለሁ። ስለዚህ ዓላማው ከእናንተ ጋር እንደዚህ ወይ ዋን ቱ ዋን እንደዚህ ዳያሎጉ እንድኖር ኢንተራክሽኑ እንድኖር ከእናንተ ግብዓት እንድናገኝ፣ ካነበባችኋቸው፣ ከሰራችኋቸው ሥራዎች ለእኛ ግብዓት የሚሆኑትን የሚያቀኑንን የሚያስተካክሉ እንደዚህ ብታደርጉ ቅድም በጣም ተነስተዋል። በጣም በተለይ ስምንት ዘጠኝ ጥያቄዎችን ውስጥ ያልተካተተ ነገር አለ ብዬ አላስብም። በዛው እንድልክ እንደዚያ ግብዓቱን ጠብቀን የመጣ ነው እና እንደዚያው ከተጠበቀው በላይ እያገኘን ነው ብዬ አስባለሁ። ከተነሱ ጥያቄዎች ባይሪዝ እናሳ ተበየውነስ ስለዚህ ዓላማችን እሱ ነው፣ ከእናንተ ጋር ለመቀጠል ነው። እዛ እናንተ እዚያ ታቆሙ። ለህፃናትም ስለ ህፃናትም ተነስቷል። ከታሪክ እስከ ታች ድረስ ይሄ እንድወርድ ለማድረግ ይህን ባህል ለማድረግ ከእናናንተን ዳይሬክትሊ ኢንጌጅ ለማድረግ ነው ዋናው ዓላማችን። ሀገራዊ ምክክር የሚባል ነገር በጦርነት ሊፈታ ያልቻልኩትን በምክክር ይፈታለሁ ብለው በህገ መንግስቱን መሰረት ያዋጣኛል ብለው ስልጣን የያዘው መንግስት ይሄንን አድርካለ። እኛም ደግሞ ያው ሰርተናል። ህዝባችን የህዝብ ድምፅ ክቡር ሐዲስ ዓለማየሁ እንደምኑት የህዝብ ድምፅ የእግዚአብሔር ድምፅ ይሉታል። በወንጀለኛ ለኛ መጽሐፋቸው ላይ መራሱን ረሳው በፊት በፊት በቃል ከነገጽ ስለዚህ ህዝብ ድምፅ የእግዚአብሔር ድምፅ ስለሆነ ያንን ወደ ሥራ አለመተርጎም እኛም የምንከተልበት የራሳችን መንገድ አለ። ለመንግስትም ለራሱ እዳ እኛም እዳ ግን ያው መያዛችን በግልጽ መናገራችን የማይቀር ነው። እስቲ እንመካከር እንመካከር፣ ምንድነው ነገሩ? እስቲ እንመካከር እንመካከር፣ ይፈታል ችግሩ መነጋገር በሎ ንስማማ፣ ከሩቃ አይመጣም እኛን ያስማማ። መነጋገር ይቅር መካረሩ፣ ይሻልለም ወይ መመካገሩ?